በቀን 33 ልምምዳችን ላይ የተሰጠውን የንግግር ፈተና በትክክሉ የተናገሩ ተማሪዎች አስራት እና ሶስት እና ብቻ ናቸው። በጣም ጎበዞች፣ በዚሁ ቀጥሉ። ሌሎች ተማሪዎችም ጥሩ ተናግራቸዋል፣ ነገር ግን በጣም በጥቂት ስህተት ነው ያልጠራዋችሁ ማለት ነው። ሃይ ማይ ዲር ስቱደንትስ ዌልካም ቱ ደይ 34 ዛሬ ቀን 34 ልምምዳችን ይሆናል። ይህን ቪዲዮ ላይክ በማድረግ ብቻ ለብዙ ተማሪዎች አድርሱልኝ። ወደ ዛሬው ልምምድ እንሄድ። በዛሬው ልምምዳችን አራት አይነት ቅርጽ ያላቸውን አረፍተ ነገሮች እናያለን። የመጀመሪያው የሚሆነው ኢት ዳዝንት የሚለው ነው። እንደምታዩት ኢት ዳዝንት የሚለው የመጣው ኢት ዳዝ ኖት ከሚለው ነው። ዳዝ የሚለው ቃል ድርጊቶችን የሚገልጽ ነው። እዚህ ጋር ኖት የሚለው ሲጨመርበት አፍራሽ ያደርገዋል። ከፈለጋችሁ ዳዝ ኖት ማለት ትችላላችሁ። ከፈለጋችሁ ደግሞ ዳዝንት ማለት ትችላላችሁ። እሱንም ማሳጠር ከፈለጋችሁ እስከ ንብቻ በመጥራት ዳዝን ብላችሁ መጠቀም ትችላላችሁ። ወደ ንግግሮቹ እንሂድ። ኢት ዳዝንት ዎርክ፣ ኢት ዳዝንት ወርክ፣ አይሰራም። ኢት ዳዝንት ማተር። ኢት ዳዝንት ማተር። ጥቅም የለውም ወይም ለውጥ አያመጣም። እዚ ጋር ኢት የሚገልጸው ቁስ ሳይሆን አንድ ነገርን ነው። ጥቅም የለውም ስንል አሁን በሕይወታችን ላይ ወይም በአሁኑ ሰዓት ዋጋ የለውም ወይም ለውጥ አያመጣም እያልን ነው።

ዳዝን ባይት ኢት። ዳዝን ባይት አይናከስም። እዚህ ጋ ኢት የሚለው እንስሳን ነው የሚታካው። በመቀጠል ኢት ዲድ ኖት ወይም ኢት ድድንት ብለው የሚጀምሩ አረፍተ ነገሮች እናያለን። ይህኛው የሚገልጸው ያለፈ ነገር መሆኑን ነው። አሁንም ዲድ ኖት ወይ ደግሞ ዲድንት ካልሆነ ደግሞ አሳጥራችሁ ድድን ብላችሁ መጥራት ትችላላችሁ። ወደ ንግግሮቹ እንሂድ። ኢት ድድን ሬን። ኢት ድድን ሬን። አልዘነበም። ኢት ድድን ስታርት። ኢት ድድን ስታርት።

ሜልት ኢት ዲድንት ሜልት አልቀለጠም። በመቀጠል ደግሞ ኢት ከናት ወይም ኢት ካንት ብለው የሚጀምሩ አረፍተ ነገሮች እናያለን። ካን የሚገልጸው ችሎታን ነው። ኖት ሲጨመርበት አፍራሻ ያደርገዋል። እዚህ ጋር ካንት የሚለውን ሙሉ ነው መጥራት ያለብን። ካን ብቻ ብለን እስከን መጥራት አንችልም፣ ምክንያቱም ካን ብቻ ይሆናል ማለት ነው። ካን ደግሞ አፍራሽነቱን ያጠፋዋል ማለት ነው። ስለዚህ ካንት የሚለውን እስከ ት በደም አድርገን መጥራት አለብን። ወደ ንግግሮቹ እንሂድ። ኢት ካንት ፍላይ። ኢት ካንት ፍላይ። መብረር አይችልም። ኢት የሚለው እንስሳን ነው የሚታካው ማለት ነው ኢት

ማየት አይችልም። it can't pass. it can't pass. ማለፍ አይችልም። በመጨረሻ ምናያቸው ንግግሮች የሚጀምሩት ኢት will ኖት በማለት ይሆናል። ዊል የወደፊቱን የምንናገርበት ነው። ኖት ሲጨመር አፍራሽ ያደርገዋል። ዊል ኖት የሚለው ሲያጥር Want, iska Won Selesi, lagin, lagin won't ይሆናል። ይህንንም እስከ ን ብቻ መጠቀም እንችላለን፣ ዎን ማለት እንችላለን። ስለዚህ ከፈለግን ዊል ኖት፣ ከፈለግን ደግሞ ዎንት፣ አሁንም ከፈለግን ዎን ብለን መጠቀም እንችላለን። ወደ ንግግሮቹ እንሂድ። ኢት ዎንት ቼንጅ። ኢት ዎንት ቼንጅ።

ኢት ዎንት ፎል አይወድቅም። ኢት ዎንት ኮንቲኒዩ፣ ኢት ዎንት ኮንቲኒዩ አይቀጥልም። ንግግሮቹ እነዚህ ናቸው። አሁን ወደ ፈተናችን ሄድ። አስር ንግግሮች ናቸው።

የቴሌግራም አካውንት ሊንክ ትልካላችሁ ማለት ነው። ለሁላችሁም መልካም ልምምድ። በሚቀጥለው የልምምድ ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።